አሰላሙ አሌይኩም ወራህመቱላ በረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ልኝ ዳህና ናችሁ ወይ? አልሐምዱልላ እኔ በጣም ዳህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም አልሀምዱሊላ፣ ከኔ ጋር ሁሉ ሰላም ነው። ዩቱብ ቻናሌ ላይክ ና ሰብስክሪፕሽን እየረጋችሁ ስለምታበረታቱኝ ምስጋና የከልብ ነው። እንግዲህ ዛሬ ሲያዩት ትንሽ ግን ብዙ ብር የያዘ አስቤዛ ና ትንሽዬ ዕቃ አለ የማሳየችው ማለት ነው። ያው ምጥን የሆነ ሽሮና በርበሪ 25 ኪሎ አለ። 25 ኪሎ በርበሪ፣ 25 ኪሎ ሽሮ ማለት ነው። ሽሮና በርበሪ ያው በርበሪ ብዙ ሰው አነጋግሯል። አሁን ላይ 600 ብር፣ 550 ነው ያለው ዋጋ ማለት ነው። እና እኔ ደግሞ ልክ 500 ገባ ምናምን በሚል ሰዓት ነው ብር ላከችልኝና፣ የዛኔ ነው እንትን ያልዘዝኩላት እና የተለቀመ የነበረው ከዛም በኋላ እንደዚህ በአማረ ሁኔታ አዘጋጀውላት ማለት ነው። አሁን ማለት የፈለግኩት ሀያ አምስት ኪሎ ሲባዛ በአምስት መቶ ብር ሂሳብ አስራ ሁለት ሺ ብር ነው በርበሪው ብቻ ዛላው ማለት ነው። እንደገና ደግሞ ሀያ አምስት ኪሎ ሽሮ ደግሞ አራት ሺ አምስት መቶ ብር ነው። ባቂላ አስር ኪሎ፣ ሽምብር አተርጓያ አምስት አምስት ኪሎ ተደርጎ ነው ማሻላ ተባረክ ረህማን፣ እጅግ ውበቱን የጠበቀ መሻላ ተባረክ ረህማን ተደርጎ የተዘጋጀ ምጥን ሽሮና በርበሪ ነው። 25 ኪሎ በርበሬ 25 ኪሎ ሽሮ ደግሞ ምን ያስፈልገዋል? እርጥብ ቅመም ያስፈልገዋል። ለምሳሌ ነጭ ሽንኩርትና ቀይ ሽንኩርት 6 6 ኪሎ አለው ማለት ነው። ለሽሮም 6 ኪሎ ነጭ ሽንኩርት ለበርበሬው ደግሞ 6 ኪሎ ቀይ ሽንኩርት አለው ማለት ነው። ዝንጅብልም እንደዛው በተመሳሳይ እነዚህ እርጥብ ቅመሞች ናቸው። እርጥብ ቅመም የሚባለው ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት እነዚህ እርጥብ ቅመሞች ይባላሉ። ያው ከበርበሬው የተወሰነ ወደ ሽሮ ተደርጎ ከእርጥቡ ቅመም ጋር ይደለዛል ማለት ነው። ከዛም ካደረ በኋላ ተሰቱ እንደዛ ሲሆን ነው ምጥን የሚሆነው ማለት ነው። ማሻላ ሽታው በሩቅ ይጣራል። ሁላችሁም ማሻላ በሉ። ይህ ለማካበድ ለወሬ ምናምን ሳይሆን ትክክለኛውን ነገር ነው የምነግራችሁ እና አልሐምዱሊላህ ረብልዓለሚን በጣም ደስ የሚል ምጥን የሆነ ሽሮና በርበሬ አዘጋጅችላታለሁኝ። በደረቅ ቅመም ዙሪያ ከመጣን አንድ ኪሎ ኮረሪማ ሺ ስምንት መቶ ሺ ሰባት መቶ ብር ነው የሚሸጠው ሰባት ሺህ ስምንት መቶ ሺህ ስድስት መቶ ብር ነው ኪሎ ኮረሪማ ማለት ነው። በሚገርማቸው ሁኔታ እና በርበሪና ሽሮ ላይ ደግሞ ወሳኝ ነገር ኮረሪማ እና ሰባት ቅመም ነው። እነጥቁር አዝሙድ፣ ነጭ አዝሙድ፣ አብሽ፣ ቀረፋ፣ አረፋ፣ ቀረፋ እነዚህ ሰባት ቅመሞች በሙሉ እነዚህ የቅመም ነገር ጦፍ ነው፣ በጣም ውድ ነው ማለት ትልቅ ነገር ነው። ለቤተሰቦቻችሁ በርበሬና ሽሮ አዘጋጀታችሁ ስትሰጧቸው እውነት ለመናገር ከብዙ ሀሳብና ጭንቀት ነው የምትገላግሏቸው። እና ማሻላ ተባረክ ረህማን አስር ኪሎ በርበሬና አስር ኪሎ ሽሮ ለማዘጋጀት ስንት ብር እንደሚወስድ የሚያሰ ያቀዋል። ዞሮ እኔ ስራውም ስላለውበት ነው ለምጅዋለው። ቢሆንም ከባድ ነው እንግዲህ አርባ አንድ ሺ አምስት መቶ ብር የፈጀ ነው የማሳያችሁ። አርባ አንድ ሺ አምስት መቶ ብር የፈጀ አስቤዛ እዚጋ እንደምታወጥ ማሻአላ ተባረክ ረህማን የሆነ ሽሮ አለ፣ ቆንጆ ሽሮ በቃ ከለሩ የሚያምር ሁሉ ነገር የሚያምር የሆነ ነው። እዚህ ጋር ደግሞ በርበሬ አለን። በርበሬው ማሻአላ ተባረክ ረህማን ሁሉም በቃ ደስ የሚል ጽድት ያለ ማሻአላ የሆነ 25 ኪሎ በርበሬ ነው፣ በጣም ቆንጆ እና አሪፍ ተደርጎ የተዘጋጀ ነው። ከወደዳችሁት ላይክ ማድረግ እንዳይረሳ። በመቀጠል ሁለት የጅማ ረክቦት አለ በ1800 ብር ሂሳብ 3600 ብር የያዘ ያዘውሱ ነው። 2700 ብር ደግሞ ደርዘን የሴራሚክ ሲኒ ብላኛለች እና ለዚህ የሚሆን ማለት ነው። በመቀጠል ሁለት አክረሊክ የሱካር እቃዎች አሉን ለሁለቱም ረከቦት የሚሆን አድርግለት ብላኛለች ማለት ነው። ብዙ ጊዜ ይሄንን ፈትቻ አላሳያችሁም ስለምታቁት ያን ያክል እንትን ማለት አያስፈልገውም ብዬ ስለማምን ማለት ነው። በጣም የምታምረው ማሻአላህ ተባረክ ረህማን አያችኋታ ያለች እቃ ናት፣ ማሻአላህ የራሷ ማንኪያ አለቻት። እቺ ማንኪያ ናት ለሱካር ማለት ነው። እቺ ክዳኗ ናት። በቃ ማሻአላህ የሆነች ናት ማለት ነው። የዚህ ዋጋ ሁለት ሀባ ነው ያዘዘች ሶስት ሶስት መቶ ስድስት መቶ ብር ነው። በመቀጠል ያው ዘይት አለ ሀያት ዘይት። በነገራችን የሚረጋው ዘይት ጠፍቷልም ውድም ሆኗል ማለት ነው። የዚህ ዋጋ ዘጠኝ መቶ ሀምሳ ብር ነው። ኦመር ዘይት ግን ቀንሷል። ሺህ ስድስት መቶ ብር ነው ማለት ነው። ቡና ሁሌ የሚገዛው በጣም ጽድት ያለ ቆንጅ የሆነ ቡና ነው። አንድ ተኩሉን ያለችኝ ግማሹን የብቻ ግማሹን የብቻ ስለሆነ ያዘዘችኝ አንድ ተኩልን ሁለት ቦታ ነው ያረኩላት። አንድም ኪሎ የብቻ ግማሿን ኪሎ ደግሞ የብቻ እና ይሄ አራት መቶ ሰባ አምስት ብር ማን ነው አምስት መቶ ሀያ አምስት ብር ነው ማለት ነው። አፍዋን ይት እንግዲህ ቡና ላሳያችሁ ብዬ ነው ማሻላ፣ እንዴት እንደሚያምር ጽድት ያለ ቡና ነው። ኪሎ በዘጠኝ መቶ ሀምሳ ብር ሂሳብ ግማሹን ይህንን አድርጌላታለሁ ማለት ነው። ከዛም ለእንቁላል መምቻ እንዲሁም ደግሞ ለበሱ መምቻ የሚሆን ደግሞ ይሄንን እንዲሁም ደግሞ ለፒፕሲ መክፈቻ ለኮካ ብና መክፈቻ የሚሆን ነው። ይሄንን 180 ብር ገዝቼላታል። አፏን አፋን 200 ብር ገዝቼላታል አለው ሻይ ቅጠል ሁለት ሀባ አዲስ አለ በ100 ማን በ55 ብር ሂሳብ 110 ብር ይሆናል ማለት ነው። በጣም በተመሳሳይ 1 ኪሎና ግማሽ ብላኛለ ግማሹን የብቻ ኪሎን የብቻ ኪሎ በ500 ብር ሂሳብ ነው። እርሾ ለዳቦ የሚሆን ነው፣ 300 ብር። በጣም ቆንጆ የሆነ እርሾ ነው። ማሻላ ተባረክ ረህማን። እዚ ጋ የትኩስ ማድረጊያ 500 ብር እና 2 ኪሎ ጫው አለ። የገበታ ጫው በጣም ቆንጆ የሆነ ጫው ነው። እዚ ዋጋ ደግሞ በ30 ብር ሂሳብ 60 ብር ነው ማለት ነው። እዚ ጋ ግማሽ ደርዘን ዲቫ ሳሙን አለ። የዚህ ዋጋ 330 ብር በ55 ብር ሂሳብ ነው። አንድ ሀባ ማለት ነው። ግማሽ ላይፍ ቦይ ሳሙን አለ። እንግዲህ ማሻላ ተባረክ ረህማን የሆነ እዚህ ጋር የቃሽቦ አለን። እዚህ ደግሞ እንደምታዩት አበባ አለን። አበባ በነገራችን ላይ ያ 650 ብር የምንገዛው አይደለም፣ ትልልቅ ነው። ይሄ 8585700 ብር ነው። ይሄን የገዛሁላት ለቲቪ ስታንድ እንደዚህ የሚሆኑ ጽድት እያሉ ቆንጆ የሆኑ አበባዎች ናቸው። እንግዲህ ከወደዳችሁት ላይክና ሰብስክራይብ ሼር በማድረግ አበረታቱኝ። አስቤዛ በርበሬና ሽሮ እንደዚህ ማዝ ለምትፈልጉ ደግሞ ቀደም ብላችሁ አዛችሁ በደንብ እንዲዘጋጅላችሁ ጊዜ በመስጠት ተባበሩኝ ማለት ነው ፈልገው ኢንሻላህ። ከወደዳችሁት ያው እንደነገርኳችሁ ላይክና ሰብስክራይብ መደረግ እንዳይረሳ። ማሻአላህ ተባረክ ረህማን በጣም ቆንጆ በቃ እንዴት እንደምነግራችሁ አላቅም። አሪፍ ተደርጎ የተዘጋጀ ነው። ከወደዳችሁት በድጋሚ ላይክ አርጉት ሰብስክራይብ ሼር በማድረግ እያበረታታችሁኝ ሰላም አሌይኩም ሰላም አሌይኩም ወራህመቱላ በረካቱ። አሁን ደግሞ የማሳያችሁ አርባ አምስት ሺ አንድ መቶ አርባ አንድ ብር የፈጀ ትራስና ፍራሽ ፍራሽና ትራስ ልብሱ ማለት ነው ሁሉም ሆኖ ማለት ነው አርባ አምስት ሺ አንድ መቶ አርባ አንድ ብር የፈጀ ነው የማሳያችሁ። እስከ መጨረሻው ተከታተሉኝ። ላይክና ሰብስክራይብ ሼር በማድረግ አበረታቱኝ ማለት ነው። እዚህ ጋር እንደምታዩት ሁለት ካርቶን ፓስታ አለ በ1800 ብር ሂሳብ 3600 ብር። ጋቢ 1700 ብር። ሁለት ካርቶን ቴምር 2400 ብር ሂሳብ 400 ብር። ሱካር 750 ብር። እጣን 550 ብር። ግማሽ የቆሎ ሰሃን እና ግማሽ ደግሞ የሾርባ ሰሃን በ70 ብር ሂሳብ የሚሸጡት ናቸው ማለት ነው። እነዚህ የቆሎ ሰሃኖቹ ደግሞ በ50 ብር እንዲሁም ደግሞ ግማሽ ደርዘን የቁርጥ ሰሃን የኒኬሉ አለ በመቶ ሰባ ብር ሂሳብ ሰባ ሊትር በራድ ማለት ነው። የቀሪቦ ውድ ነው። በጣም ጠፍቷለም። ሁለት ሺህ ሁለት መቶ ብር የምንገዛው ስድስት ሊትሩን ነበር ስድስት ሊትሩን ሳጣ ይሄንን አደረግኩላት ዋጋው ግን ሁለት ሺህ አምስት መቶ ብር ነው። ቡና ሁለት ኪሎ አራት አራት ኪሎ ደግሞ ድፍን ምስር አተርክክ ምስር ክክ አለን ማለት ነው። ሁለት ኪሎ ቡና በ950 ብር ሂሳብ በ250 ብር ሂሳብ ደግሞ ድፍን ምስር አራት ኪሎ በ260 ብር ደግሞ አራት ኪሎ ክክ ምስር በ220 ብር ደግሞ ክክ አተር ማለት ነው። እና ፌሮም ድጃ ሺ 500 ብር በጣም ጨምሯል፣ እንደምትሉ አውቃለሁ። ሞሰብ 2400 ብር በጣም የምታምር አያችኋታ ማሻአላህ ተባረክ ለማ ጽዳቷን የጠበቀች ሞሰብ ናት። ዋጋዋ ግን 2400 ብር ነው። እዚህ ጋር ደግሞ መረብ ብላኝ ያለች የቡና ሱፍራ 500 ብር ገዝቼላታለሁ ማለት ነው። መኮሮኒ 10 ኪሎ ሺ 200 ብር በ120 ብር ሂሳብ። ማሻአላ ተባረክ ረህማን፣ ከወደዳችሁት ላይክ እና ሰብስክሪፕሽን በማድረግ አበረታቱኝ። ሞሰቡ አይወት ይሄን አከዳደን ማሻአላ ተባረክ ረህማን፣ ጽድት እያለ ሞሰብ ነው። ውስጡ በጣም ሰፊ እና አሪፍ የሆነ ሞሰብ ነው እና ይህን ይመስላል ማለት ነው። ውስጡ በጣም ቆንጆ ጽድት ያለች ሞሰብ ናት። ይሄን አስቤዛ ነው ማለት ነው ያረኩላት። ከወደዳችሁት ላይክ እና ሰብስክራይብ ሼር በማድረግ አበረታቱ። ዘጠኝ ትራስ ልብስ፣ ሶስት ፍራሽ ልብስ፣ ሶስት ተኪያ አላት። ተኪያ በሁለት ሺ ሁለት መቶ ሀምሳ ብር ሂሳብ ከነ ልብሱ፣ ከነ ልብሱ ነው ተኪያው። የፍራሽ ልብስ ደግሞ ከነ ልብሱ ነው ወይ ምናምን ብላችሁ የምትጠይቁአላችሁ። ፈጽሞ እንደዛ አይደለም። ብዙ ጊዜ እኮ ቪዲዮ ላይ እንናገራለን። ይሄ ያንድ የትራስ ልብሱ ብቻ አራት መቶ ሀምሳ ብር ነው የዘጠኝ ትራስ እንዲሆናል አራት ሺህ ሀምሳ ብር ይሆናል ማለት ነው። ከዛ በመቀጠል ደግሞ ትራሱን ራሱን ከፈለጋችሁ ደግሞ 280 ብር ነው ፍሬሽ የሚለው ትራስ ብቻውን የሚሸጠው ማለት ነው። ከዛ ሶስት ፍራሽ ሲባዛ በ1512 ብር ሂሳብ ደግሞ 4536 ብር ይመጣል ማለት ነው። ምኑ የፍራሽ ልብሱ የፍራሽ ልብሱ በፕላስቲክና በሁለት ገመድ ማሰሪያ ተደርጎ ነው የሚሰራው። እጅግ በጣም ውበቱን የጠበቀ ማሻአላህ ተባርክማን ተደርጎ የሚሰራ ነው ማለት ነው። እንግዲህ የተኪያው 3750 ብር የሶስቱ ይመጣል፣ በስንት በ1250 ብር ሂሳብ። እንደገና ደግሞ የፍራሹ በ1512 ብር ሂሳብ 4536 ብር ይመጣል። የትራሱ ደግሞ የዘጠኙ በ450 ብር ሂሳብ 4050 ብር ይመጣል ማለት ነው። እንግዲህ ማሻአላህ ተባርክ ለማን ተደርጎ የተሰራ ነው። አጠቃላይ ድምሩ ደግሞ 12 336 ብር የፈጀ ነው ማለት ነው። ስንቱ 9 ትራስ፣ 3 ተኪያ፣ 3 የፍራሽ ልብስ ማለት ነው። እዚህ ጋር አሁን ላሳያችሁ የፈለግኩን ነገር አንድ ነገር አለ። ፍራሹ እዩት እዩት። እንግዲህ እዚህ ጋር እዚህና እዚህ ላይ ላስቲክ አለው። እዚህ ጋር ደግሞ ይሄ ማሰሪያ አለው። አሁንም በተመሳሳይ እዚህ ጋር ማሰሪያ አለው። ጎንና ጎን ላይ አራት ቦታ ምን አለው? ላስቲክ አለው ማለት ነው። ይሄ 1200 አፏን 1500 አስራ ሁለት ብር ነው ልብሱ ብቻውን የሚሰራው ማለት ነው። ፍራሹ ደግሞ ፍራሽም አላት ሶስት ፍራሽና ዘጠኝ ትራስ ሶስት ሲባዛ በሁለት ሺ ሁለት መቶ ብር ሂሳብ ስድስት ሺ ስድስት መቶ ይመጣል። እንደገና ዘጠኝ ትራስ ሲባዛ በሁለት ሰማንያ ሂሳብ ማለት ነው። እዚህ ጋር ቀሪ ትራስና የፍራሽ ልብሶቹ አሉ ማለት ነው። እንግዲች እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ደግሞ እዚህ ጋር ደግሞ ፍራሹ ብቻ ነው ይሄን እንደዚህ አርጌ የማሳያችሁ እናንተ ግልጽ እንዲሆንላችሁ ስለምፈልግ ነው። ይሄ ኢትዮ ፉን ፍራሽ ይባላል። ዋጋው 2200 ብር ነው። 70 በ12 60 ባስሩ ከሆነ ደግሞ 2100 ብር አለ ማለት ነው። ግን ሳይዙ ሄ ሰፋ ይላል። ለቃነቱም ማሻአላህ ነው። ዋጋ 2200 ብር ነው። ዘጠኝ ትራሶች አሉ። ዘጠኝ ሲባዛ በ280 ብር ሂሳብ ማለት ነው። 2550 ብር ይመጣል ማለት ነው። 6600 ብር ደግሞ የፍራሹ ዋጋ ነው ማለት ነው። አሁን ግልጽ የሆነላችሁ ይመስለኛል። ብዙዎች ብዙዎች ሂሳብ አርገሽ ከነ ልብሱ ነው ወይ ከነ ትራሱ ነው ወይ ምናምን እያላችሁ የምትጠይቋላችሁ እናንተ የማዘዝ ፍላጎት ካላችሁ አስለን ይህን ያክል ጥያቄ አያስፈልገውም ምክንያቱም እናንተ ይበቃል የምትሉትን ብር ልካችሁ ካነሰ ትጨምራላችሁ ከማለት በላይ ምን አይነት ራህማ ያለው ስራ ነው በአላህ ለማንኛውም እንግዲች እኔም ጾመኛ እናንተም ጾመኞች ነን ሌላ ብዙ ወሬ ማውራት እንትን አያስፈልገንም ዋናው ነገር እዚህ ጋር አሁን 6 ፍራሽ ሲባዛ በ2200 ብር ሂሳብ ዘጠኝ ትራስ ደግሞ ሲባዛ በ280 ብር ሂሳብ አጠቃላይ ድምሩ 2550 ብር ይመጣል ማለት ነው። የስንቱ የዘጠኝ ትራሱ ልብሱን ቅድም አይታችኋል። ያው ቦታ በጣም በሰፊው እንደዚህ ፋርጌ እንትን ባልለውም የቻልኩትን ያክል ለእናንተ እቃው ይሄን ይመስላል ለማለት እናንተ